ዛሬ ደግሞ የምነግራችሁ ስለዚህ ልጅ ታሪክ ነው። ይህ ልጅ አሜሪካ ውስጥ የዝነኛ ልጅ መስሎ በጣም ብዙ ነገር አድርጓል። በመጨረሻም ግን ጦሱ ለታዋቂው ፊልም ሰሪ ዊል ስሚዝ ተረፈ። ቆይ እንዴት ላስረዳችሁ። ታሪኩ ይሄ ነው። ልጁ ዴቪድ ይባላል። እድሜው 19 ዓመት ሲሆን የሚኖረው ኒውዮርክ ከተማ ነው። እና አንድ ምሽት ከጓደኞቹ ጋር ለመዝናናት ስቱዲዮ 54 ወደሚባል አንድ ክለብ ቤት ይሄዳሉ። በሩ ጋር እንደደረሱም በጣም ብዙ ሰው ስለነበር ለአንድ ሰዓት ያህል ወረፋ ይጠብቃሉ እና በመጨረሻም ወረፋቸው ሲደርስ ጋርዱ የአንድ ሰው መግቢያ 50 ዶላር እንደሆነ ይነግራቸዋል። ከዛም ዴቪድ እኛ 50 ዶላር አልያዝንም ብሎ ይነግረዋል። ያው እንደምታውቁት እድሜያቸው ገና ነው። በዛ ላይ ስራ የላቸውም። ስለዚህ ያን ያህል ብሬ መክፈል አቅም የላቸውም ማለት ነው። ከዛም ተስፋ ቆርጠው ይሄዳል መንገድ ላ እየሄዱ ሳለ ዴቪድ አንድ ሀሳብ ይመጣልታል። ከዛም ለጓደኞቹ የታዋቂ ሰዎች ልጆች ነን ብለን ወደ ክለቡ ብንገባ ምን ይመስላችኋል? እንደዛ ካል ናቸው ፈርተው ያስገቡናል። ስለዚህ አንተ የግሪጎሪ ቼክ ልጅ ነኝ ትላለህ፣ እኔ ደግሞ የሲድኒ ፖርተር ልጅ ነኝ እላለሁ ብሎ ነገራቸው። ጓደኛውም ምን አይነት ሀሳብ ነው ያመጣው ደግሞ ብሎ እሺ ያለው። ሲድኒ ፖርተር በ1983 ዓ.ም በጣም ዝነኛ ከሚባሉ ተዋናኞች አንዱ ነው። ዝነኛ ያደረገው ደግሞ የኦስካር ሽልማት ያሸነፈ የመጀመሪያው ጥቁር ተዋናይ በመሆኑ ነው። ስሙ በዛ ወቅት በጣም ታዋቂ ነበር። ከዛም ዴቪድና ጓደኛው ተመልሰው ወደ ክለቡ በመሄድ ወረፋ ይዘው እንደገና ወደ በሩ ለመድረስ አንድ ሰዓት ተኩል ፈጀባቸው። ጊዜው መሄዱ ለነሱ ጥሩ አጋጣሚ ሆነላቸው፣ ምክንያቱም ጋርዱ ረስቷቸዋል። ወዲያው ዴቪድ የታዋቂ አርቲስት ልጆች እንደሆኑ ይነግራቸዋል። እናም ልክ እንዳሰቡት ጋርዱ ምንም ሳያቅማማ ወደ ክለቡ አስገባቸው። በነገራችን ላይ የገቡበት ክለብ በጣም ብዙ ሰው የሚሄድበትና እዛ የሚመጡ ሁሉም ሰዎች ሀብታም እና ታዋቂ ናቸው። ይሄ ደግሞ ዴቪድ ሁልጊዜ ለመኖር የሚመኘው አይነት ህይወት ነው። ከዚያም ወዲያው እንዴ ይህንን ነገር መቀጠል አለብኝ፣ ይላል እናም ይቀጥለዋል። ከሶስት ቀናት በኋላ ሀሳቡን በድጋሚ መሞከር እንዳለበት አስቦ አንድ ታዋቂ ሆቴል በመሄድ አባቱ ሲድኒ ፖርተር እንደሆነና ትንሽ ቆይቶ ስለሚመጣ ለሁለት ሰው ጠረጴዛ እንደሚፈልግ ለዘበኛው ይነግረዋል። እነሱ ማስገቡትና የፈጠነ ጠረጴዛ አዘጋጁለት እና የሬስቶራንቱ ሰራተኞች በሙሉ ጠብር ግፍ እያሉ ያስተናግዱት ጀመር። ዴቪድ መቼም በህይወቱ እንደዚህ አይነት ነገር አይቶ አያውቅም። ይህን ሁሉ ምግብ አዘዘ እና በነፃ የተለያዩ መጠጦችም አመጡለት ግን አስተናጋጆቹ አባትህ ያለው ታዋቂው ሲድኒ ፖርተር እንዳልመጣ ሲያዩ እንኳን ለምን አልመጣም ብለው አልጠየቁትም። ጭራሽ አባትህ ምናልባት ስራ በዝቶበት ይሆናል፣ ምንም ችግር የለም፣ የዛሬ ወጪህ ሙሉ በሙሉ በቤቱ ነው አሉት። እናም ይህ የእብድ ሀሳብ በድጋሚ ትሳካለት። አሁን ዴቪድ በይበልጥ ልቤ ልብ አገኘ እና የሚያደርገውን ነገር መቀጠል እንዳለበት ወስኗል። እንደውም ከመብላትና ከመጠጣት ባለፈ ይህ ሀሳብ ሀብታም ሊያደርገው እንደሚችል አሰበ። ምክንያቱም የሆነ ቀን ከጓደኛው ጋር ለመገናኘት ኮኔክቲከት ስቴት ከሚገኝ አንድ ኮሌጅ ከዛም ከጓደኛው ዶርም ውስጥ የሌላ ተማሪ የአድራሻ ደብተር ያገኝና ይሰርቀዋል። አጋጣሚ ሆኖ የአድራሻ ደብተሩን የሰረቀው ተማሪ ደግሞ በጣም ሀብታም ነው እና ወላጆቹ ከብዙ ታዋቂ ሰዎች ጋር ግንኙነት አላቸው። ዴቪድ የሰረቀው የአድራሻ ደብተር ውስጥም የተለያዩ የሀብታም ሰዎች አድራሻና ስልክ ቁጥር አለበት። አንዳንዶቹም በኒውዮርክ ከተማ ውስጥ የሚኖሩ ናቸው። አሁን ይህን አጋጣሚ ተጠቅሞ በቀጣይ ስለሚያዋሻቸው ውሸቶች ማሰብ ጀመረ። ወዲያው ከአድራሻ ደብተሩ ላይ ያገኛቸው ስልኮች ላይ አንድ በአንድ እየደወለ የሲድኒ ፖርተር ልጅ እንደሆነ የ ውሸት ታሪክ መናገር ጀመረ። በሚገርም ሁኔታ ሁሉም አምነውታል። እሱ ብቻ ሳይሆን አብሮቸውን እንዲዝናናም ያደርጉታል። ስለዚህ ዴቪድ በጣም ታዋቂ ከሆኑት እንደ ካልቪን ክላይን፣ ሜላኒ ግሪፊት እና ጋሪ ሲዝኒ ካሉ ታዋቂ ሰዎች ጋር የመዝናናት እድሉን ያገኛል። ተአምሩ እንደቀጠለ ነው። ጋሪ ሲኒዝ ዴቪድን ራሱ በሚኖርበት አፓርትመንት ውስጥ ሌሊቱን እንዲያሳልፍ ራሱ ፈቅዶላት ያውቃል እና አንዳንድ ጊዜ ገንዘብ ሲቸግረው ደግሞ እየሄደ ያለ ምንም ፍራት ከእነሱ ይበደራል። ስለዚህ ዴቪድ አሁን ገንዘብ በጣም እያገኘ ነው። ውሸቱንም በዛው ልክ ቀጥሎበታል። ዛሬ አንድ ሀብታም ጋር ጋር ይሄዳል። ነገ ደግሞ ሌላኛው ጋር እንዲህ እንዲህ እያለ ቀጠለ። እየቆየ ሲሄድ ከጓደኛው ደሩም ከሰረቀው የአድራሻ ደብተር ውስጥ ቢያንስ ደርዘን የሚሆኑ ሰዎችን አግኝቷል እና ሰዎቹም በየጊዜው አብሮቸው እንዲዝናና አልፎም ቤታቸው እንዲያድር ይፈቅዱለታል ወይም ደግሞ ጥሬ ገንዘብ ይሰጡታል። ቅድም የእብድ ሀሳብ ነው ያለው ነገር ለዴቪድ የገቢ ምንጭ ሆኖለታል። ማንም ምንም አይጠይቀውም እና ማንም ሰው ምንም አልጠረጠረውም። አንድ ቀን ግን ሁሉም ነገር ተቀየረ። ዴቪድ እንደተለመደው የሰረቀውን የአድራሻ ደብተር ገጾች እያገላበጠ እያለ የእነዚህን ባልና ሚስት ስም ያገኛል። አቶ አይላን እና ወይዘሮ አይላን የአንድ ታዋቂ ቴሌቪዥን ባለቤት ናቸው። ሰዎቹ ከተማው ላይ በጣም ሀብታም ከሚባሉ ሰዎች መካከል ናቸው። ስለዚህ ዴቪድ ወዲያ ወደ እነሱ ይደውላል። ያው ከዛ የተለመደውን ሳክሱም መሰከስ ጀመረ። የሲድኒ ፖርተር ልጅ እንደሆነ እና ልጁ ትምህርት ቤት ጓደኛው እንደሆነች ነገራቸው። አሁን መንገድ ላይ የሄደ ሌቦች እንደዘረፉትም ነገራቸው። አባቱ ከሀገር ውጭ ስለሆነ እስኪመጣ ድረስ ሌሊቱን የሚቆይበት ቦታ በጣም እንደሚያስፈልገውም ነገራቸው እና ጥንዶቹም ኦ፣ አንተ የሲድኒ ፖርተር ልጅ ነህ ይገርማል፣ ችግር የለውም ከእኛ ጋር መቆየት ትችላለህ ከዛም ዴቪድ ቤታቸው ሄደ። የሚገርም ራትም ጋበዙት፣ ቤታቸው አሳደሩት እና እንደተለመደው ሊሄድ ስለሆነ ሌቦቹ ስለሰረቁት ጥቂት ገንዘብ እንዲያበድሩት ይጠይቃቸዋል። እነሱም ወይ ምስኪን፣ ምን ችግር አለው ታዲያ ብለው ይሰጡታል። አሁንም ዴቪድ በሚቀጥለው ቀን ከአድራሻ ደብተር ውስጥ ሌላ ሀብታም ባልና ሚስት አቶ አልዮትና ወይዘሮ አልዮትን ያገኛቸዋል። ለእነሱም እንደዚሁ ተመሳሳይና አሰልች ውሸቱን ይዘከዝክላቸዋል እና ጥንዶቹም ምን ችግር አለው ታዲያ፣ መምጣት ትችላለህ ይሉታል። አሁን ዴቪድ ባለጸጎቹ ጥንዶች ቤት ውስጥ ነው። እነሱም ጣፋጭ ራ ይጋብዙታል እና በጣም ይንከባከቡታል። ከዛም ሲመሽ የሚተኛበትን የእንግዳ ማረፊያ ክፍል ሰጡት። ከዛ ግን አሁን ነው ነገሩ የተበላሸው። ዴቪድ ከመተኛቱ በፊት ጥንዶቹን በጠዋት ስለሚሄድ እንዲነሱ ይነግራቸዋል እና እነሱም እሺ ይሉታል። ነገር ግን ከዛ በኋላ የተፈጠረውን ማመን ይከብዳቸዋል። እኩለ ሌሊት ላይ ዴቪድ ስለደበረው ራሱን ፈታ ለማድረግ የወንድ ፍቅረኛውን በድብቅ ደውሎ ይጠራዋል። ፍቅረኛውም ወዲያው መጥቶ አብሮት ይሆናል። በነገራችን ላይ ዴቪድ በግልጽ ጌይ ነው። ይህ ነገር በሰማኒያዎች ውስጥ በጣም እንደ ትልቅ ኃጢአት ነበር የሚታየው። ታሪኩን ስቀጥልላል ጠዋት ላይ ወይዘሮ አልዮት እሱን ለመቀስቀስ ወደ መኝታ ክፍሉ ስትሄድ ዴቪድ ከፍቅረኛው ጋር እንደተቃቀፈ አየችው። ከዚያም ወይኔ ፈጣሪ እያለች ጮኸች እና በንዴት ጦፋ፣ አንተ የሲድኒ ፖርተር ልጅ አይደለህም ማነህ! ከቤታችን ውጣ አንተ ባለጌ፣ በፍጥነት ከቤታችን ውጣ አሉት። ዴቪድም ደንግጦ ወጣ። ሌላው ደግሞ ዴቪድ መጀመሪያ ያገኛቸውን የአይላንድ ቤተሰቦችና አልዮት በጣም የቅርብ ጓደኛሞች እንደሆኑ አያውቅም ነበር። ወይዘሮ አልዮት ንዴቷ አልበርድላት ስላለ ስልክ ደውላ ማውራት ፈለገች እና ለጓደኛዋ ወይዘሮ አይላንድ ደወለች በስልክ አንድ ልጅ የሲድኒ ፖርተር ልጅ ነኝ ብሎ እንዴት እንዳታለላትም ነገረቻት። ወይዘሮ አይላንድም እንዴ ባለፈው ምሽት እኮ እኛም ጋር መጥቶ ነበረ፣ እኛንም አታሉናል ማለት ነው ብላ ለባሏ ነገረችው። ግን አንዴ ስለተፈጠረ ከዚህ በኋላ አንሰማውን ብለው በማሰብ ችላሉት። በሌላ ቀን የአልዮት ስልክ በድንገት ጮኸ። ዴቪድ ነበር። ስለ ዋሸዋችሁ በአካል አግኝቼ ይቅርታ ልጠይቃችሁ እፈልጋለሁ አላቸው። ግሪንዊች የሚባል ሰፈር እንዲገናኙ ጥያቄ ያቀረበለት ዴቪድ፣ ምናልባት የምር በአካል ይቅርታ ሊጠይቃቸው አስቦ ይሆናል። ሚስተር አልዮትም አጋጣሚውን ተጠቅሞ ሺ ችግር የለም እንገናኝ፣ አለው እና ወዲያው ስልኩን እንደዘጋ ፖሊስ ጋር ደወለ። ዴቪድን በተቀጣጠሩበት ሰዓት አቶ አልዮትን ለማግኘት ወደ ግሪንች ሰፈር መጣ። ምን ያረጋል፣ በአቶ አልዮት ፋንታ ፖሊሶች ዴቪድን እየጠበቁት ነበር እና ባም ያዙት። ይሄ ትክክለኛ ምስሉ ነው። ከዛም ዴቪድ ጥፋተኛ ነህ በመባል ያታለላቸውን ሰዎች ገንዘብ በሙሉ እንዲመልስ ታዘዘ። ግን እንደ እድል ሆኖ እስር ቤት ከመግባት ተረፈ። ግን ላታለላቸው ሰዎች ገንዘባቸውን መመለስ ስላቃተው እንደገና ሰዎችን መጀመሪያ ሲያታልልበት በነበረው ውሸት ለማታ ለመታለል ሲሞክር ወደ እስር ቤት ወረወሩት። ለሁለት ዓመታት ያህል እንዲታሰር ተፈረደበት። ሲያንሰው ነው። ታሪኩን ለየት የሚያደርገው ግን ይሄ ነው። አሊዮቶች አንድ ደራሲ ጓደኛ ነበራቸው። ይህ ደራሲ እንደ ዴቪድ አይነት ገራሚ ታሪክ ያላቸውን ድርሰቶች መጻፍ ያስደስተዋል። እናም ወዲያው ታሪኩን ወደ ቲያትር ለወጠው እና መታየት ጀመረ። ባልታሰበ ሁኔታ ታሪኩ በጣም ተወዳጅ ሆነ። በመቀጠልም በ1990 ወደ ሙሉ ፊልም ቀየረው። ፊልሙ ላይ ዋና ገጸ ባህሪውን ማለትም ዴቪድን ሲጫወት የነበረው ደግሞ ታዋቂው ዊል ስሚዝ ነው። ዊል ስሚዝ ፊልሙ ላይ ልክ እንደ ዴቪድ ጌይ ሆኖ ይጫወታል ማለት ነው። ከዛም ዊል ስሚዝ እንደዚህ አይነት ወጣ ያለ ፊልም ሲሰራ የመጀመሪያው ስለነበር ዊል ጌይ ነው እያሉ ወሬ ማውራት ይጀምራሉ ማለት ነው። ጎግል ላይ ሰርች አድርጉት። ይህ ወሬ እስከ ቅርብ ጊዜ ድረስ እንደቀጠለ ነው። ለዛም ነው መጀመሪያ ላይ ዴቪድ ለዊል ስሚዝ ጦስ ሆነበት ያልኳችሁ። እንደዚህ አይነት ማራኪ ታሪኮች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የዶዝ ቤተሰብ ይሁኑ።